ሰላም፣ ሰላም ጤና ይስጥልኝ። ውድ የተከበራችሁ የቻናል ተከታታዮች እንግዲህ እንደሚታወቀው እኔ የሀይሚዬ ጠበቃ እንዲሁም የእነ ጠንፌ ዳኛ ማለት ነው፣ የእነ ጠንፌ አለቃ ማለት ነው። አንዳንድ ጊዜ እኔ በቃ አሌለ አስረግጬ መንገር ደስ ይለኛል ውዶቼ፣ ላይክ ሼር አድርጉ። ይሄንን ነገር ላይክ ሼር አድርጉልኝ በደንብ ማለት ነው። እኔ ምለው ማለት ነው፣ እነ ጠንፌ ለምንድን ነው ግን ለወንድ ሲሆን እምታሽቃብጡት? ለምሳሌ ብሩኬና ሀይሚ አንድ አይነት ነው ቪዲዮ የሚሰሩት። ዛሬ ለሱ እሱ ቤት ቢለቀቅ ነገ ደግሞ ሀይሚ ቤት ይለቀቃል። ብሩኬና ሀይሚ ጓደኛሞች ናቸው። ሀይሚ ማለት ብሩኬ፣ ብሩኬ ማለት ሀይሚ ነው። ሀይሚ ነች። ለምንድን ነው ታዲያ የእሱ እይታና የእሷ እይታ ለምንድን ነው የተለያየ የሆነው ሌላው ነገር ደግሞ ሰብስክራይብ ያደረጋችሁ ጠንፌዎች ሰብስክራይብ እያነሳችሁ ነው ለምንድን ነው ቻናሉ ሁለት መቶ ሺህ የማይገባው ጥያቄው ለእናንተ ነው በአግባቡ እንድትመልሱልኝ እፈልጋለሁ እኛ እኮ ጥቃቅኒ ቶበሮች ለነ ጠንፌ ራስ ምታት ነን ይሄ እኮ የታወቀ እኮ ነው እኛ ራስ ምታታችሁ ነን እንግዲህ መስመርም ለቃችሁም ቢሆን አገርም ለቃችሁ ቢሆን ገደልም ብትገቡኛ ምንም አይመስልንም እኛ ያየነውን ነገር ነጭነጩን እናወራለን። እውነት ተናጋሪ አይወደድም። ብዙ ጊዜ ቅራቅንቦ ውሸት የሚያወራ ሰውና ያልሆነ ትርክምክም ወሬ የሚያወራ ሰው ነው የሚፈልገው። እኛ ደግሞ እውነተኛውን ነገር ነው ማውራት የምንፈልገው። የእነ ጠንፌ ራስ ምታት ናል፣ ምንም ማድረግ አይቻልም። የልጅቷን ቻናል ለምን ሰብስክራይብ ይቀንሳል? አንደኛ ሁለተኛ ነገር ደግሞ ለምንስ ነው የእሷን ላይክ የማታደርጉት? ግን ችግሩ ምንድን ነው ጎበዝ ሴትን ለምንድነው ሰፖርት የማናደርገው? ለምንድነው ጎበዝ ሴትን የማናበረታታው? የነገ የሀገር ተረካቢ የሆኑ ሴቶችን፣ ጠንካራ ሴቶችን ለምንድነው ሰፖርት የማናደርገው? ማናግዘው ለምንድን ነው ነው በአመለካከት የሚበልጡንን ሴቶች ለምን እገዛ አናደርግላቸው? ምን ችግር አለው? አሁን ይቺ ሀይሚዬ ጎበዝ ስለሆነች ስለምትችል፣ ጠንካራ ስለሆነች በቃ እንትን ትላላቸው? ሁለት ቀን አላችሁ፣ ምድረቅ እንቅናም። እኔ ልንገራችሁ በደንብ እንድትሰሙ የምፈልገው ነገር ቢኖር ሀይሚ እናንተ ቀናችሁም አልቀናችሁም ሰብስክራይብም አደረጋችኋትም አላደረጋችኋትም የእሷን እውቅና ማንም ሊቀንሰው አይችልም። በእናንተ ሰብስክራይብ አይደለም የእሷ እውቅና የእሷ እድገት። በእናንተም ሰብስክራይብ አይደለም፣ በእናንተም ላይክ አይደለም። ሲጀመር እሷ አድጋለች። ይሄ በፎሎ ስብሰባ ወይንም በሰብስክራይብ ስብሰባ አይደለም ያደገችው። በአመለካከት አድጋለች፣ ተመንጥቃለች እያልኳችሁ ነው። ዋናው ኢምፖርታንቱ ይሄ ነው። ዋናው የሰው ልጅ አመለካከት ካለው የትም ቦታ ከማንም ጋር ተስማምቶ መኖር ይችላል። ግንዛቤ ካለው ማድረግ መስራት ከቻለ ከማንም የትም ቦታ ቢሆን መስራት ይችላል። አይሜ የትም ቦታ ብትወስዷት መስራት ትችላለች፣ አቅም አላት፣ ከማንም ጋራ ቢሆን መስራት ትችላለች። ነገር ግን እሷ የማይመጥና ቦታ ላይ አትገኝም። ይሄ ታወቀ ነው። እናንተ ቀናችሁም አልቀናችሁም ሰብስክራይብም አላደረጋችሁም ምንም የሚቀንስና የሚጨምር ነገር የለም። በእናንተንትም ማለት ነው። እና ብዙም አትቃጠሉ፣ ብዙም አትናደዱ። እየተናደዳችሁም ቢሆን ሰብስክራይብ አድርጓት፣ ንገሩኝ ባይ አስመሳዮች። ሀይሚ እንወድሻለን፣ እንወድሻለን ፕሮፋይል ለጥፋችሁ፣ ስማችሁን ቀይራችሁ ትሳደባላችሁ። አስመሳይ ቅናታሞች ናችሁ። እኔ ልንገራችሁ፣ ቅናተኛማ ባትሆኑ ኖሮ መህኔ ሁለት መቶ ሺህ ታስገቧት ነበረ። ቅናተኛ ስለሆናችሁ የቅናታችሁ መጠን ሲበዛ ሲበዛ ሲበዛ ሲበዛ፣ አሁን ለአምስት እና ለስድስት፣ እኔ እኮ በጣም በጣም የሆነ ነገር እንናገር ነበር። ቤተሰብ እኔ ትቼዋለሁ፣ ትቼዋለሁ። ለምን እኔ እኔ ያዩትን ነገር አውሪ አውሪ ይለኛል። ነገር ግን አውርቼ አውርቼ ማለት ነው እነዚህ ሰዎች ላይ ተጥኖ ፈጣሪ ብሆንስ ልናሳስብ እቶ አለው ማለት ነው። አንድ ጊዜ አይወራም የታየው ሁላ ማለት ነው ውዶቼ፣ ቆጠብ እየተደረገ ነው የሚወራውና ለዛሬው ይሄ ልክ ልካቸው ከተነገራቸው ወለም ዘለም ሳይሉ በስነ ስርዓት ሰብስክራይብ ያደርጋሉ ላይክ ያደርጋሉ፣ 200 ሺህ ደግሞ ያስገቧታል በስነ ስርዓቱ ማለት ነው ውዶቼ። እነዚህ ነገሩ ባይናቸው እነ ጠንፌ ሁልጊዜ እንዲነገራቸው ይፈልጋሉ ሁልጊዜ። ንገሩኝ ባይጠንፊዎች እስከሚነግራችሁ አትጠብቁ። አሁን አንድ ሰው ስራው የእኔ ነው ብሎ የራሱ ስራ ዛሬም ነገም እሱ የሚሰራው ስራ ከሆነ ያንን ስራ ሁል ጊዜ መነገር የለበትም። ምክንያቱም ያ ስራ ከሱ ውጪ ማንም መጥቶ ሊሰራው ስለማይችል ማለት ነው። ስለዚህ ሀይሚን ስሬ ብላችሁ ታያችኋት፣ ተተከታተላችኋት ለምን ሰብስክራይብ አታደርጉም? ለምንስ ላይክ አታደርጉም? ችግሩ ምንድን ነው ነው ጥያቄው። እነ ጠንፌ እሺ እሷ ብሩኬን የራሷ ስላደረገች ስላመናችሁ ልባችሁ አመና አምኖ ተቃበለ። ዋናው አምኖ መቀበሉ ነው ዋናው አምኖ መቃበሉ ነው። ከዝም በላይ ታዲያ ምን አለ፣ እኛ እኛ ባቦ በስላሴ ብለን ልጆቹን አንድ አድርገናል። ገና ማለት ነው፣ ገና ሰርጋቸውን እንበላለን። እናንተ ቁጭ ብላችሁ አይናችሁን ቁርጭልጭ ስታደርጉ ገና ተድረው ተኩለው ምናምን ነገር አላት ልጆች ወልደው ምናምን ነገር። እነ ጠንፌ ቁጭ ብላችሁ አይናችሁን እያሻችሁ ያ በቀናት እየጨለላችሁ ማለት ነው። እንታረጉታላችሁ ይሁን ነው እንግዲህ፣ እናንተ ዕጣ ፋንታ የመጨረሻው ዕጣ ፋንታችሁ። ሀይሚ የእኔ ጠንበለል የእኔ ሞዴልስ የኒ የኒ ቁሴት የቪዲዮ ንግስት ማለት ነው። ምንም ማድረግ አይቻልም። ከላይ ነው የሚሰጠው የሰው መውደር ትላላችሁ እና ይሄ ነው ቤተሰብ፣ እንግዲህ ላይክ ሼር አድርጉ፣ አስተያየት ካለ በኮመንት አስቀምጡ። እነ ጠንፌ ልክ ልካቸውን መነገር አለበት። የሃይሚ ሁለት መቶ ሺህ እስከሚገባ ድረስ ይነገራቸዋል። ለምን የዚህን ያክል? እነሱ ካልተረገጡ አይንቀሳቀሱም። ሲረገጡ ነው የሚንቀሳቀሱት። ውዶቼ ጠንፌዎችን መለመን በለማመን የለም ከዚህ በኋላ እቴቴም፣ እቴቴ ሸንኮር የለም። እነ ጠንፌን ዝም ብሎ መርገጥ ነው፣ ቅናታም ሁላ ማለት ነው። እዛ ሄዳችሁ ለብሩኬ ላይክ ስታደርጉ ሼር ስታደርጉ ለሃይሚ ላይክ ሼር ብታደርጉ ምን ትሆናለሁ? ይቺ ትንሽ እኮ እህታችሁ ናት። በእርግጥ የብሩኬ ማለት የሃይሚ ነው፣ የሃይሚ ማለት ለብሩኬ ነው። ነገር ግን ለሞራኗም ቢሆን ይህንን ብታደርጉ ምን ችግር አለው? ቅንቅናም ስለሆናችሁ እንጂ ተናዳችሁ እኮ ነው። የብሩኬ አፍቃሪዎች ከዚህ በፊት ሀይሜን ሰብስክራይብ አርጋችሁ ቁጭ ብላችሁ ስትከታተሉ ነበረ። ዛሬ ደግሞ ተስፋ ስትቆርጡ፣ ሀይሜ ብሩኬን የራሷ ማድረጓን ስታምኑ፣ ልባችሁ ሲያምን ሰብስክራይባችሁን አነሳችሁ። አያችሁ፣ አመለካከታችሁ እኛ እኮ እናቃለን። የምታደርጉትን ነገር ጠንቅቀን እናቃለን። እናቃለን የማናቅ መስሏችሁ ከሆነ ማለት ነው። አውቀን ነው ዝም ያል ነው።